አሞራው ዜድ አሞራው በሉ ሁለት ለሁለት እንቀጣቀጣት። ተናን ዛሬ ወይ ትቀጣለህ ወይ ተቀጣ። ይወጣል አልጋ ላይ ሁን ይጨውጥ። ጥራቸው አልጋ ላይ ሁን ይጨውጥ። አልጋ ላይ ትነሳለህ፣ ትነሳለህ የኤፍሬም ታምሩ ዘፈን በፍቅር የስ ይላል። እንደ ህዝብ አሁን ልታስቀጠቅጠኝ ነው? እዛ አንተ ያለኸው ህዝብ ጥሯቸው በጋብላክ ጥሯቸው፣ ምን በሏቸው። ዜድ ዜድ ብሏት፣ አንድ ቤታ አለምቦሻ አሜሪካ ስትገባ እኔ እዚህ የአረብ ሀገር ቁጭ ልበል? አሜሪካ ገባች፣ እንደ አሜሪካ ገባች። ያ ለጭናት ያለችው ውጭ። ግን ግራ ገብቶኛል፣ ገና ቦታውን አላጣራሁትም የት እንደሆነ። ኮንግራቹሌሽን። አሁን በቢል እና በምን ጭንቅል የወይን ኢትዮጵያ ማርያም ትላለች። ዜድ እስቲፎ ሰጠሽ? ኧረ አልሰጠኝም፣ በእናታችሁ። አንቺ ከልጁ ጋር ደግሞ ምንድን ሆናችሁ? ባለፉ ሪከር ላይ እሱ በዘፈኑ ነው የተሳቀቁኝ። ማርያምን ነው የሚሉን? የትኛው በያ ነው የምትለው ምናምን ስትይ ማርያምን። በዘፈኑ በዘፈኑ ነው የተሳቀቁኝ። ፍየል አለም እንዴ መልኩ ፍየል ዘፈኑ ፍየል። አሁን ደግሞ አምጥቻለሁ የሆነ ዘፈን ዘፈን ዘፍን አንድ አንድ ጊዜ እኮ ይሄ ህዝብ አሳስቶ አሳስቶ ያለ ሙያ ነው የሚሰጥ ማለት ነው። አሁን አንድ ጊዜ ከአንድ ሁለት ጊዜ ላይ ስት ዘፈን አይቶክ ኮበዝ ነው ዘፈን ዘፈን ምናምን ይላል። ከቶ እሳት ለውስጥ ይከተላል። ከዛ ትቶ ይሄዳል። እኔ ግን ቆይ እስኪ እኔ አሁን አጋጣሚ አሌክስ እኔ መብርሃን ነው። የራሴ ወዳጆች ሊኖሩ ይችላል። እኔ አንድ ቀን ሲሳደቡ አይቻቸውም። ፎቶ ለጥፎ ምናምን ሲሳደቡ አይቻለቅም። የጃኒ ወታደርንን መጀመሪያ ወታደር ማጥፋት አለባት፣ ከዛ መንግስት አጥፋለች ብሎ ፎቶ ለጥፎ ብታያቸው ይላሉ። ደግሞ ኮ ምንድን ነው ሰው ኮ አማርኛ ስት ምንድንነው አሌክስ ምናምን ምንድን ነው እያሉ የሚናገሩ ያበሽል። አያበሽኩኝም እኔ እነ ምንድን ነው በቃ መንከር ያስበሉኝ። ማሪያ አቤል ገባ። አሁንማ እንዴት መጣለች? ቤት መጣ፣ ይቅርታ ጠይቃት። የእናትህ ናውጣ። ይህ ምን አባት ይቅርታ ነው ጠይቃቸው? ተበድዬ ደግሞ ይቅርታ አልበል አሁን አሌክስ፣ ኦኬ አሌክስ ለዴዚ እንዳትሰጫት ምናምን ቢል፣ ኦኬ ይፋቅራል አሉ። ለእስቲፎ ትናንትና አንበሳ በልቼው እንዳትሰጣት፣ ምን አገባት፣ ምን አገባሽላት አሉ። ጓደኛዬ ነው። ጆን ዳንኤልም ጓደኛዋ እኮ ነበረ። ጀስት እንደዚህ ፍሬንድ ነን ነበረ እኮ። አሁን እስቲፎ ደግሞ በኋላ ላይ ነው የምንሰማው ጉዱ፣ የምሰማለን። አንታድም ገና ሀቁ ሲወጣ ነው የምናየው። አንተም ሄድበት። ለብቻ ነው እንዲሄድእ በኋላ ይቀጠቅጥ እና አንተ አትናገር። አንተማ ሰራችልህ እኮ ህዝብ በጠላ ጊዜ አውቃ ጌም ጎል አስገብታ እኮ አላወቅክም። እኔ እናት ወልካም እናቴ ቤት መጣች ጥሪያት ጥሪያት ዲቦራ ጥሪያት ኑ ቪዲዮን እንገላችኋለን። አዎ ዋርኒንግ ጡቴና ሳይቻቸው እኮ ነው ግዴ። ኦኬ ላኩላት ለንትና ወይኒ ወይኒ ላኩላቲን ለዲቦራ ወልጃታለች። አዎ ታዲያ እድሜ እኮ ጸጋ ነው። ልጅ እኮ ጸጋ ነው። ልጅ የሚመስለው ሀፍት እኮ የለ

እዩ ቅጣቱ ሽንት ቤት የለበትም ምግብ የለበትም፣ ያልኩ ጫማ ውሃ የለበትም። ያለው እር ስትባሉ በፊልተር ቀየራችሁ ሁለት ቅጣት ነው። እንዳትሉ ያለበት በሙዚቃ መጨፈር እንደው ዛሬ ጉንበት ሀያ ነው። አንደኛ በጡት ማስያዣ ሴቶች መሆን ወንዶች ደግሞ አላደረገው ጡት ማስያዥ አድርጊ። አላደረገው አትጫወጭ፣ ላ እንደዚያ ላ በጡት ማስያዥ እንደዚህ ውጥት። ኖ ኖ ኖ ኖ ኔቨር ኔቨር። ዜድ ቅጣቱ ልብስ ማውለቅ ነው። አይ ላ ምን ነው ዋርኒንግ ሰጠኛል እና አንድ አፍታ ከኔጋ ይደፉ አልሽ ኦኬ፣ አሞራ ይስማማል። አሞራው ይስማማል። ኧረ አይስማማም። በቃ ቅጣት በቃ ኖርማል ቅጣት በፊልተርና በጭፈራ ነው። እኔ መጨፈር አልችሁድም። ሶስቱ ቢቱ ቢዋን